አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የኡስሚና ሀዊ ቤተሰቦች እንዴት ናቸው? አባይ ዛሬ በጣም ሰላም ና አልሃምዱሊላህ። ዛሬ እንግዲህ ተመልከቱን፣ ክትባት አለባት ልጄ ዘጠኝ ወር ክትባቷን አሳልፌ ባታለሁ፣ ምን እንደሚሉኝ አላውቅም። ያው አስር ወር እያለፋት ነው፣ ወደ አስራ አንድ ወር እየገባች ነው። ዘጠኝ ወር ላይ ነበረ ክትባቷ። ያ ብቻት መጥቻለሁኝ። ሚራ ላይ ደግሞ ከስራት ቀርም ሚዜናት መርፌ ግን በጣም ነው የምጠላው፣ እና ሁሌ አብረናት ነው የምንመጣው። እስኪ ያለውን ነገር እንመልከት። እዚህ ክትባት ቦታ ስመጣ ወይኔ ልጆቹ ለቅሶ፣ ወይኔ ልጆቹ ለቅሶ። ተውኝ ተውኝ ተውኝ። ካስቻለኝ እንደው ቀርጽላቸዋለሁኝ። ለማንኛውም ይ ኬሚሴ ጤና ጣቢያዬ ነው። ወደ ላይ ያሳየዋችሁ የሴቶች መውለጃ ነው። ወደዚህ ደግሞ የህጻናት ክትባት የሚጠብቁበት ቦታ ነው ማለት ነው። ስሚን በጣም እያዛጉት ነበረ። ብቻዬን እጃቸው ብመጣ ምን እንደማደርግ አላውቅም። ትንሿ በተለይ አሁን በግሪል ሂድ ልራመልቁም እያለች ሆነ በጣም ያስቸገረችው ተመልከቱ። የብሉ ህፃን እንግዲህ ያለቅሳል፣ ላይ ያለቅሳል እና የኛ ልጅም ገና ስትነካውር እያለች ነው። ተመልከቱት ሚዜ ከተማ

ዋናው የከሚሴ ንግድ ባንክ ትልቁ ንግድ ባንክ የሚባለው ንግድ ባንክ። ስንት ጊዜ እዚህ ከደረስኩ። ቻው ቻውም፣ አለው እንዴት። ወላሂ በይ እያንበል። እንግዲህ ሶፍያ ህንጻ ይባላል። እስኪ አባይ ባንክ ባይ ባንካል መስቀለኛ። ይሄ እያስተዋወቀችላችሁ ነው፣ እያስተዋወቅን ነው። ደዌ መስጂድ በዚህ ወደ ላይ ነው የኛ ቤት። ይሄ ደግሞ ደዌ መስጂድ ይባላል በያቸው። ይሄ ደግሞ አዲስ ፎቅ ስም የለውም። ይሄ ቴሌ ይሄ ደግሞ አልጀዚራ። ይሄ ደግሞ ሎጎ ሀይቅ ሎጎ ሀይቅ ይባላል። መስጂድ አለፍ ስትሉ ማለት ነው። አለፍ በሉ አለፍ ስትሉ ደግሞ የነሚራሌ ምግብ ቤት ይታያቸዋል። ይታያቸዋል የደረስን ገበያው መግቢያውን አቋርጠን ለዚህ ዚዝዝ زيز ወደ ከተማ ከወጣ አይቀርብዬ በዚህ ወደ ምግብ ቤት መጣሁኝ እንግዲህ በጠዋቱ የአሳሙሳ ቂጣ ጋግራለሁኝ እንደነገርኳችሁ ውዶቼ ወንድ ስለሆነ ጠባሽ ያገኘሁት የአሳሙሳ እኔን ቂጣም ጋግርለት የቂጣ ሙያ የለኝም ብሏል ማለት ነው ስምምነት የለንም እና በምጣድቡ በጣም ጭሱ ጋር እየታገልኩ ነበረ። ግን አሁን ደግሞ አልሃምዱሊላህ የሆነ ዘዴ መጣልኝ። በቢዛ ቃይ በጋግርስ ብዬ መጣሁኝ። ያሁሃና እነሱ እንጂ አሪፍ ነው ላችኋለሁኝ። በጣም ብዙ ነበረ እንግዲህ የጋገርኩት፣ በዚህ በማውኪያው አንድ ጋገርኩኝ። ሁሉንም ለእናንተ ለማሳየት አልቻልኩም። የተወሰነ ነው ግን በጣም ነው የሚፈጥ ነው። እና ዛሬ ጁምአም ስለሆነ ቤቴ ሳይ ምናም ምን ሰራራለሁኝ ብዬ እህቴ የምትከሳት ተማሪ ስለሆነች ሰው የለም። ልጅቷ ጋር የሚመቻትም ወደ ቤት መጣን። ተመልከቱ እንግዲህ ቤት ቤት ገና ከመግባታችን ይኸው ገልሻለሁ። መገዳያሽ ሰአት ደርሷል ማለት ነው። ይህም መንግስት ነው። እስኪ ቁጭ አድርጊ በላት። ሌላ ሰጣችኋለሁ፣ ወላሂ ሌላ ሰጣችኋለሁ። ይኸውት ድካም፣ ከውጭ መጣን አሉ ተመልከቱ። የረከበ ሱፍራዬን ታዲያ እንዲያው ስ አትጥርጂው፣ ወላሂ ከመቀኝነት የተነሳ ርገጭው ቀላል ነው። ምንድን ነው የምታጨበጭበት ወፍ የቆመች በጫን እሷ የቆመችበት ወላሂ እያበሳጨኝ ነው። ምን እያረግሽ ነው? እስኪ ንገሪያቸው ንገሪያቸው፣ እዛ ቁጭ በይና ክትባት ሂደን መጣን በያቸው። ወይኔ ልጅነት፣ ወይኔ ልጅነት፣ ወይኔ ልጅነት። ድካም የለም እንግዲህ የልጅ ነገር። ተመልከቱ፣ እኔ ብዙ ቦታ ስለሆነ መርፌውን የወጓት ፌንት በልታ በቃ ተኛልኛ ላይ ደክሟት ብዬ ነበር ቤት። ሁለቱም ሊያጨልሉኝ ነው እና እንደሞ ወደ ሳሎን ገቡ። የፈለጉት የቢሰብሩ ምንም ቢሉ እስማኤል ምንም አይመስለውም። እኔ በጣም ነው የምናደደው እና ትልቋን ወደ አያቷ ቤት ልኬ ትንሿን እንደምንም አባብዬ ላስተኛት ነው። እስኪ ዛሬ አብራችሁኝ ዋሉ። ብዙ እንግዳም አለብኝ ዛሬ ማለት ነው። ዛሬ ጁምአ ነው ውዶቼ። እንግዲህ ሶላታችን እንደዚህ ሰጋገድም በነገራችን ላይ ራህመት ዛሬ ነው ሶላት የጀመረችው። በጣም ደስ ብሏታል። ተመልከቱ። ትልቋ ሄዳለች ወደ አያቷ ቤት። ትንሿ የጫማ እንትኑን ከፍታ በቃ ቃውን ትርምስምስ ውስጥ ስታወጣ አባቷ ከሰሏን መቶ አረፈ ብሎ ነበርና እና ይሁ ሰጂ ልኝ ውሬ አለ። በትንሿ ማለት ነው። ዛሬ እንግዲህ ራህመት ሶላት ጀምራ በጣም ደስ ብሏታል እኔም በጣም ደስ ብሎኛል ልጄን ተመልከቱ አብራ ስትሰግድ ማለት ነው ከኔ በበለጠ እኔ ከማደርገው ነገር የበለጠ እሷ የምታደርገውን ነው የምትከተለውና በጣም ነገር ቪዲዮ እየቀረጽኩ ነው ነው እስኪ ንገሪያቸው ለጓደኞች እስከ ዛሬ ለምን ነበረ ስገጂ ስትልሽ ሳዳ ቆይ ልቅራ ቆይ ልቅራ እያልሻታል

ለማንኛውም ወንዶች ልታስወራን አልቻለችም ልጅቷ። እንሻላ ራህመት ጋር በሰፊው እንመጣለን። ደስ ካላት ላችኋለሁ ወንዶችን። ዛሬ በጊዜ ነቅሽ ነው የምንገባው። በጊዜ ገባውን እና ምድጃ ላይ ነው ወጤ ነው የሚሰራው። በጣም ይፈጥነኛል። ወድጄም ደግሞ አይደለም ለፍጥነቱ ብቻ ሳይሆን ክችኔ ገና ነው። ይህም አንተ አይደለ ምንም ማሳያችሁ ይመስላችኋል። ምንም ቂጡ አይዝም። የፈለገ እሳት ቢበዛበት ቂጡን በደንብ ፋቅ አድርጎ ስለሚያማስልልኝ በጣም ነው የምወደው ማለት ነው። ይሄ እንግዲህ ለመጥበሻ ለድንች ምናምን ነበር የምንጠቀመው። እና ይሄ ቆጣቢ ማገዶ ነበር ታውቃላችሁ። ተሰብሮ ምጣዱ ሲሰበር እንደ ምድጃ አረኩት እና ኑሮዬ ሁሉ በምድጃ ሆኗል። ሩዝ ልሰራ ነው፣ ጎን ለጎን ማለት ነው። የምጠቀመውን ሩዝ ያሳየኋቸው አይነት ነው። ባስመቲዋ በጣም ቆንጆ ሩዝ ናት። ባለፈው የሆነ ኮመንት ላይ ሩዙ በጣም ነው ደስ ያለኝ እንዴት ነው የሰራሹ ስትይ ነበር ውዴ። እንሻላ እስኪ መልስላችኋለሁ። የምትፈልጉትን ግን ጠይቁኝ። እዚች ጋር ደግሞ ለቡና ቁርስ፣ ኬክ በብርቱካን ሰራው ማለት ነው። ይሄ መሀል መሀል ላይ የምታዩት ልጣጩን ፈቅፍቄ ስለምጨምርበት ፍጥጥ ብሎ ይታያል፣ ግን ሲበስል አታዩትም ማለት ነው። ከበሰለ በኋላ የለም ይጠፋል። እና ሩዜ እንደዚህ አጠብኩኝ። ረመዳን ላይ ከሁሉ ስራ በጣም የሚያስጠላኝና ና ከባድ የምለው እቃ ማጠብ ነው። ተመልከቱት ይቆለላል፣ ይቆለላል። እንግዲህ ያላ ይሁና ትላችኋለሁ። ታጥበዋለ ራህመት እኔ ሰራርቼ ከውስጡ ልቅ ነው ቶሎ ይሄ ነገር ምንም ታሪክ የለውም። እየፈላ ውሃናውንም ጨምርበት። ሌላ ካሮትና ዘይት ሽንኩርቱን አንድ ላይ ጥብስ አድርጋችሁ ከዛ በኋላ እሩዛችሁን መጨመር ነው። በጣም ነው ቆንጆ ሩዝ ነው የሚሆነው ማለት ነው። እንደዚሁ ለራሱ ይበላል። የአንድ ቃሪያ ጣለት አደርጉበት አላችሁ ካላችሁ፣ ሄል እናንተን ጣለት አደርጉበት አላችሁ ማለት ነው። ወጤም ደርሳለች እንግዲህ። እንደዚህ ምድጃ ሲሆን ተመልከቱ። ፍጥነት ፍጥነት እንዳይመስላችሁ ገና ወደ ሰኞው ገበያ ህጅ መጅሊስ ስለመለካ በጣም ቸኩ ቸኩያለሁ ጨራርሽ የወጣሁኝ ተከጠሉኝ። አባይ እን እን አረ ያዟት ያዟት ያዟት። አቤት እግር አቤት እግር ሱዴስ እስኪ እዚህ ማብኪያ ውስጥ አስገባት ትችልሽ። ተንሳ አዙራት እስኪ እንደዚህ በማብኪያ ደስ አለሽ። ቤት ስሩላት። አሁን እንደዚህ ትጫወታለሽ። ሳዳት አጣጥባ በኋላ ትቀይርላታለሽ። ሜትር እኔ አሱር ተሰግዶ ነው የወጣ ነው። ስራ እንጨራርሻለሁኝ። እንግዲህ እንደዚህ ወደ ሰኞ ገበያ ይሄድና አንድ መጅልስ እለካለሁኝ ማለት ነው። እንዳልኳቸው አሁን የመጅልስ ገበያ አለ ለኢድ ስለሚያሰሩ ማለት ነው። ወረፋ ነው እና እንደዚህ ከለካሁኝ በኋላ ወደ ምግብ ቤት ደረስን ማለት ነው። ለክቼ ስወጣ ወደ ምግብ ቤት ደረስን። እዛም እርዙ ተሰርቷል። እዚህ ያለው ደግሞ አማረኝ እናንተ እና አሱር ላይ ጀምረው ነው እንግዲህ ትዕዛዝ የሚወጣው ቴካዊ ምናምን ስለሚላክ በየቦታው እንደዚህ ይሰራሉ ማለት ነው። ጥብስ በሩዛቸው በጣም ነው የሚጠማኝ። ጠላላችሁ እንግዲህ ቀረጽ ቀረጽ። በሁለት ምጣድ በተለይ ቀን ብሎት እዚህ ስፍት፣ እዛ ክፍት። በቃ አልኳቸው ብሄር ኩበት በቃ ደቅኜ ነው። ግን ደስ የሚለው ነገር እዚያ ያሉት ያሉ ጓደኞች ነው ምንታያይ ደስ ይላቸዋል እና እኔም አልሐምዱሊላህ እህታችንም ማሻአላህ በጣም ጀል ብቃት ብቃት። ይሄ ማገዶ እኮ እንደዚህ ምንም ማገዶ አልሆነልሽም። ያን እስከምታወጣ ታይም ነው ይበስላል። ይሄን ተከፍታለች። ቢስሚላህ እኔ ብቃቷ በጣም በጣም ነው ያለኝ ሀባይ ጋግረው ላል በመቅሬሎ በሰላም። ይሄንኛው ሀ ከዛ ተከፍቶ ነው እዚህ የሚከድነው፣ ከዛ ተከፍቶ እዚህ ክድነው። ይሄንኛው ደግሞ አባይ መሰለኝ እንጀራ ለዚህ እስከመጣች ትበላለች። የማስታወቂያው የማይከፍሉኝ የሆነኝ በማስታወቂያው

ማንኛውም ወደ ቤት መጥቻለሁኝ። እስኪ አብራችሁ አምሹ። ቤቱ ባለቤት ዛሬ ወግ ደርሶኝ በመኪና ነው የመጣሁት። በቅርብ ቀን ያው የእኔ ናት ቲቪ ስታንዴ። እንዴት አየኸው? ከመቼ ቴምርሳ የለም እንዴ ታየ፣ አያችሁ? በመኪና ና ገና ሳያልቅ እንዴት እንደወደዱት። እኔም እዚህ የሚመጣውን ሰው ያው ሳሎን ቤት አቃላችሁ ሳልጨራርስ በያ እናፈጥርም ፈጥርም ነበር፣ ሳሎን ነበር ቡና የምንጠጣው። ዛሬ ግን ያው እንግዲህ ሄ ሙሽራ ነው እኛ ጋ ነው ዛሬ፣ ፊጥራ ማለት ነው። ኢንሻአላ ለሰርጉ በሰላም ያድርሰን ነው እና ሰው በዛ ሲል ጠባብ ናታችን ይታ ወደዚህ መተናል። እና በመኪና እንለዋወጥ እያለኝ ነው ምን ትላላችሁ እስኪ ጻፉ ሊ ኮመንት ላይ አያችሁ፣ ምርጫዬን። እኔም ስለወደድኩት ነው ያው ልቀልል ብዬ ነው እንጂ ውሸቱና አይቀይርም። እንግዲህ ውዶቼ የዛሬ ጁማአ ብሎጌ ይህንን ይመስል ነበረ። በጣም ደስ የሚል ቀን ያሳለፍኩትም በስራም በሁሉም አልሐምዱሊላ አላቸዋለሁ። አላህ ሳቅና ደስታን ከቤታቸው አያጥፋ፣ ከእኛም ቤት እንደዛው ዱዐ አድርጉ ሀባይብ። እና እንደዚህ የተጨዋወትን ሸኘኋቸው እና እነሱም ወደ ሶላት ሄዱ ይሻ ማለት ነው። ያው እኛም ደግሞ ቤታችን ቁጭ ብለን እንግዲህ እንደዚህ አልሐምዱሊላ ረብላለም ነው። እና በቀጣይ ደግሞ ማየት የምትፈልጉትን ጻፉልኝ። እንሻላ ቀኔ ቀን ውሎዬን አመጣለሁኝ ባይ